መስደሩ ተጠቅሶ ነገር ግን የተፈለገበት የስመል መፍዑል ነው። ቁርአንን ማለት አይ መቁሩአን ተላ የሚለውን ትርጉም ይዞ ሲመጣ አልቁርአን ወይም ደሞ ቀረአ ፉላንን ከተባለ ወይም ደግሞ ቀረአ የቅረቡ ቁርአንን ማለት አይመቁሩአን የሚነበብ ከ የሚቀራ የሚለውን ትርጉም ይሰጠናል ማለት ነው። ምን በሚለው ትርጉም ከመጣል ፈዐለ አልመዕና አልአወል የሚለው መጀመሪያው ትርጉም ተላ የሚለው ሁለተኛው ጀመአ ነው የተፈለገበት። ፈዐለ አልመዕና አልአወል በመጀመሪያው ትርጉም ከሆነ

ለሁሉም ነገር ምንድነው ማለት ነው? ሰብሳቢ የሆነ ነው፣ መጅሙዕ። እነዚህ መትንው ስትል ደግሞ ማንኛውም ሰው የሚያነበው ስለዚህ፣ በሁለቱም ይሄዳል ማለት ነው። ምን ምን ተባባል? ቢማዕና ተላ ሲሆን ምን ትርጉም ይዞ ነው የሚመጣው? እስመል መፍዑል መትንው የሚለውን ነው የሚይዘው። ቢማዕና ጀማዓ ሲሆን እሳይ ምን ትርጉም ነው ይዞ የሚመጣው? እስመል ፋዕል ጃሚዕ ሰብሳቢ የሚለውን ትርጉም ይዞ ይመጣል ትላላችሁ። አይ ማለትም ቢማዕና ጃሚዕ ሰብሳቢ ይባላል። ለምን ከተባለ፣ ሊጀምዒህ ልአክባረ ወልአሕካመ

አለ ረሱሊህ ሰለላሁ ዐለይሂ ወሰለም በመላእክተኛው በነቢዩ ዐለይሂ ሰላቱ ወሰላም ላይ የተወረደ የአላህ ንግግር ነው። ቁርአን ማለት ቋንቋዊ ትርጓሜው ይሄ ነው። እንደዚህም ደግሞ ዘቢያ ወይም ደሞ እንደ ሸርዐዊ አጠቃቀም ይሄ ነው። ከላሙላሂ ተዓላ የልዑሉ ጌታችን ንግግር ነው። አልሙነዘሉ የተወረደ የሆነ አለ ረሱሊህ በመላእክተኛው ላይ እንደዚህም ደግሞ ወኻተሚ አንቢያኢህ ከነብያቶች ሁሉ መቋጫ በሆኑት ከነብያቶች ሁሉ መደምደሚያ በሆኑት ነቢይ ላይ የተወረደ ነው ሙሐመዲን

በአንተ ላይ ቁርአንን ያወረድነው እኛው ራሳችንን ነን። ተንዚላ ማውረድን ማለት ነው፣ ቀስ በቀስ ማውረድን። እኛው ራሳችንን ያወረድነው ነን ሲል አላህ ስብሓነ ወተዓላ በዚህ ልክ ምን አድርጓል ማለት ነው ተናግሯል። ስለዚህ ከማን ዘንድ የተወረደ ነው? ከአላህ ዘንድ የተወረደ ነው ለሚል እኮ ማጠናከሪያ የመጣ ነው። ከአላህ ዘንድ የተወረደ ነው አለ አይደል ዴ። ለዚህ መረጃው ምንድን ነው? ይኸው ኢና እኛ፣ ነሕኑ እኛው ራሳችንን፣ ነዘልና ዓለይከል ቁርኣነ ቁርአንን በአንተ ላይ ያወረድ ነው ይላል። ተንዚላ ማውረድን ያወረድ ነው እራሳችንን አለ። ስለዚህ ከአላህ ዘንድ የተወረደ ነው ማለት ነው። ምክንያቱም ኢና ነህኑ እያለ ያለው ማን ስለሆነ፣ አላህ ስለሆነ ማለት ነው። ወቃለ በሌላ ማንቀጽ እንደዚህ አለ። ኢና እኛ አንዘላሁ አይ አንዘልና ቁርአን አልቁርአን ማለት ነው። ቁርአንን አወረድ ነው። ቁርአንን ዓረብየን ዓረብያ ቋንቋ አድርገን ወከዛሊክ፣ እንደዚህም ደግሞ አረብያ ቁርአን አድርገን አወረድን። ለምን ለዓለኩም ተዕቂሉን እንድትገነዘቡት ዘንዳ አዩሃል አረብ እናንተ አረቦች ሆይ ማለት ነው። እንድትገነዘቡት እና እንድትረዱት ምን አድርገን አወረድነው አለ። አረብ እያድርገን አወረድነው። ስለዚህ አሁን መሀል ሻይራችን ምንድን ነው? ኢና አንዘልናሁ አውርደነዋል። ስለዚህ የተወረደ ነው ነው። ወቀድ ሀብ አላሁ ተዓላ ልዑሉ ጌታችን አላህ ጠብቆታል። ሀዛ ልቁርአን አልዓዚም ይህን ታላቅ ቁርአን አላህ ጠብቆታል። ሚን ተግይር እንዳይቀየር ጠብቆታል። ወዚያዳ እንዳይጨመርበት ጠብቆታል። ወነቅስ

አያሌ የሆኑ ትውልዶች ጄኔሬሽኖች ምን አድርገዋል? አልፈዋል ማለት ነው። አያሌ የሆኑ ምኖች ማለት ነው፣ ክፍለ ዘመኖች አያሌ የሆኑ ትውልዶች አልፈዋል። ወለም ዩሐዊል አሃዱን አንድም ሙከራ ያደረገ የለም ሚን አዕዳኢ ከአላህ ስብሓን ወተዓላ ወይም ከቁርአን ጥላቶች አን ዩገይረ ፊ ቁርአን ላይ መቀየር ሊፈጽም፣ ወከሊክ እንደዚህም ቁርአን ሊቀይር ማንም የሞከረ የለም። ግልጽ ነው አይደል? ማንም ለዚህም እኮ ነው

የተለያዩ ነገራቶችን ማለት ነው። ለዚህም አሉ ወቀድ መደት በእርግጥም አልፈዋል ማለት ነው አልቁሩኑን ከሲረቱ አያሌ ትውልዶች አያሌ ክፍለ ዘመኖች አልፈዋል። ወለም ዩሓዊል ነገር ግን ሙከራ ያደረገ የለም አህዱን አንድም አካል ሚን አዕዳኢህ ከጠላቶቹ፣ አን ዩገይረ ፊ ቁርአንም ምን ለማድረግ ማለት ነው ለመቀየር፣ አው የዚደ ወይም ደግሞ ለመጨመር፣ አው የንቁሶ ወይም ደግሞ ለማጉደል፣ አው ዩበዲለ ወይም ለመለወጥ ማለት ነው በቦታው ላይ ሌላን ለመተካት ሙከራ ያደረገ የለም ኢላ ሀተከላሁ ተዓላ አላህ ስብሓነሁ ወተዓላ ቢቀዳድድበት እንጂ ሲትረው መጋረጃው፣ በቃ አላማቸው ምን እንደሆነ ወዲያውኑ ይታወቅባቸዋል። ይህን አለው ኢላ ሀተከ ላሁ ተዓላ ለሆኑ ጌታችን አላህ ቢቀዳድድበት እንጂ ሲትረው መጋረጃው ወፍሀ አምራ ጉዳዩን አደባባይ ላይ ቢያጋልጠው እንጂ ማለት ነው። የሆነ በቃ የተለየ አመለካከት ካለው ሁለት ሶስት ቀን ሳያድር ይዋረዳል፣ ይጋለጣል ማለት ነው። ይህንን አላህ አድርጓል። ግልጽ ነው አይደለም። ወቀድ ወሰፈሁ ላሁ ተዓላ ለሆኑ ጌታችን አላህ ገልጾታል። ቁርአንን ቢአውሳፊን ከቲራ አያሌ በሆኑ መገለጫዎችና ባህርያቶች ገልጾታል። ተዱሉ አላ አዘመቲህ ታላቅነቱን በሚጠቁሙ መገለጫዎች አላህ ገልጾታል። ወቀድ ወሰፈሁ ላሁ ተዓላ ለሉ ጌታችን አላህ ገልጾታል። ቢአውሳፊን ከሲረቲን አያሌ በሆኑ ገለዎች አያሌ በሆኑ መገለጫዎች ገልጾታል። ተዱሉ የሚጠቁሙ በሆኑ መገለጫዎች አላ አዘመቲህ ታላቅነቱን በሚጠቁሙ መገለጫዎች ወበረከቲህ እንደዚህም ረድኤት ያለበትና ረዲኤት የተሞላበት መሆኑን የሚጠቁሙ በሆኑ መገለጫዎች ገልጾታል። ወተእሲኒ ተጽዕኖ የሚያሳድር መሆኑን ማለት ነው። በሰዎች ላይ ተጽዕኖ የሚያሳድር መሆኑን የሚጠቁሙ በሆኑ መገለጫዎች ገልጾታል። ወሹሙሊህ ሁሉን አቀፍ መሆኑን የሚጠቁሙ በሆኑ መገለጫዎች ገልጾታል። ወሹሙሊህ ማለትም ማለት ነው ሁሉን አቀፍ አጠቃላይ መሆኑን የሚጠቁሙ የሆኑ ምን ማለት ነው፣ በእነዛ መገለጫዎች ገልጾታል ዋነሁ

ፋቲሃ ናት ተብሏል። ምንድነው ሰባት አንቀጽን በውስጧ ስለያዘች እና በየምኑ ላይ ማለት ነው፣ በየሰላቱ ላይ ስለምትደጋገም ወይም ደግሞ ሰብአን ሚነል መሳኒ ማለት ሰባቶቹ ረዣዥም ሱራዎች ማለት ነው። ከማን ከበቀራ ጀምሮ እስከ ሱረቱ ማን ድረስ ማለት ነው። እስከ ሱረቱ ለአዕራፍ ድረስ ያሉትን ይህንንም ያሉበታል። ነገር ግን ማንን ምንድነ የተፈለገበት ማለት ነው፣ ሰብአን ሰባትን ሰጥተንሃል። ሚንልመሳኒ ማለት መንትዮሽ መልእክት ያላቸውን ማለት ነው። መንትዮሽ መልእክት ያላቸው ማለት ስለ ካፊሮች ሲናገር ስለ ሙሚኖች ይናገራል። ስለ ሙናፊቆች ሲናገር፣ እንደዚህም ደግሞ ስለ ሙጢዖች ስለ ፋሲቆች ሲናገር፣ የነሱን ተቃራኒዎች ሁለት መልእክት ያዘል የሆነን ማለትም ብለው በዚህ ልክ ፈስረውታል ማለት ነው። ወለቀድ አተይናከ በእርግጥም ሰተናሃል። ሰብዓ ሚንልመሳኒ፣ ሰባት ተደጋጋሚዎችን

አናግዞቹን እንዲያስተነትኑ ዘንዳ ወለየተዘከረ ኡሉል አልባብ እነዚያ የልቦና ባለቤቶችም እንዲመከሩበት ዘንዳ አንዘልናሁ ያኒ አወረድኑ ማለት ነው። ኪታቡን የሚለው ያኒ ኸበሩን ሊሙብተደኢን መሕዙፍ ለወደቀ ሙብተዳ ኸበር ነው። ምንም ሚል እንቀድራለን፣ ሃዛ ኪታቡን ይህ ቁርአን ነው። አንዘልናሁ ያወረድኑ የሆነ ቁርአን ነው። ኢለይከ ወደ አንተ ያወረድኑ የሆነ ቁርአን ነው። ሙባረኩን ምን ሲሆን ማለት ነው? የተባረከና ረድኤት የተሞላበት ሲሆን ወደ አንተ ያወረድነው የሆነ ቁርአን ነው። ለምን ወረደ? ሊየደበሩ አያቲ አናግዞቹን እንዲያስተነትኑ ወሊየተዘከረ ኡሉል አልባብ እነዛ የልቦና ባለቤቶችም እንዲመከሩበት ዘንዳ። መሀል ሻሂዳችን ሙባረኩን የተባረከ ረድኤት ያለበት የተሞላበት ማለት ነው። በሌላም መንቀጽ አለን። ወሃዛ ይህ ኪታቡን ቁርአን ነው። አንዘላሁ ያወረድነው የሆነ ቁርአን ነው። ሙባረኩን የተባረከ የሆነ ፈተቢዑ ተከተሉት ወተቁ ተጠንቀቁ ለዓለኩም ትርሐሙን እንዲታዘንላችሁ ዘንዳ አላህ እንዲያዝንላችሁ ዘንዳ። ያኒ ቁርአንን ተከተሉ እሱንም አላህን ፍሩ። ስለዚህ ምን አድርጉ ማለት ነው፣ አላህ ያዝንላችኋል። መሐለ ሸሂዳችን ሙባረኩን የተባረከ ብሎ አላህ ገልጾታል። በሌላ አንቀጽ አላህ እንደዚህ አለ፣ ኢነሁ ከሪም መሆኑን በተመለከተ ኢነሁ ቁርአን ለቁርአኑን ከሪም የተከበረና ወከዛሊከ እንደዚህም ደግሞ ምን ያለ ማለት ነው፣ የተላቀ የሆነ ቁርአን ነው ሲል በዚህ ልክ ገልጾልናል ማለት ነው። ይህ ደግሞ ምንም በተመለከተ ማለት ነው ያኒ ዐላ ዐዘመቲህ ወበረከት የሚለውን ያንን በመጠቆም ያመጡት ነው ማለት ነው። ኢነ ሃዛል ቁርአን ይህ ቁርአን የህዲ ይመራል ያመላክታል፣ ሊለቲ ለዛች ይህ አቋም ቀጥላለችና ለተስተካከለች ለሆነችዋ መስመር የሚያመላክትና አቅጣጫ የሚሰጥ ነው ሲል ሲል አላህ ስብሃነሁ ወተዓላ በዚህ ልክ ተናግሯል። ይኸው ተጽእኖ አለው ማለት ነው። ቁርአንን የሚቀራ የሆነ አካል እንዲመራ ያኔ ከጠማማነት ራሱን እንዲያስተካክል ይሆናል ማለት ነው። ኢነ ሃዘል ቁርአን ይህ ቁርአን የህዲ ይመራል ያመላክታል፣ ሊለቲ ሂየ አቅወሙ ለዛች ቀጥላለችና ለተስተካከለችዋ መስመር ለዛች ይመራል ያመላክታል ስንል ተጽዕኖ እንዳለው ይጠቁመናል ማለት ነው። አላሁ ሱብሃነሁ ወተዓላ በዚህ ልክ አስረድቶናል ነግሮናል። ወቃለ ተዓላ አላህ ሱብሃነሁ ወተዓላ ቁርአን ተጽዕኖ እንዳለው ሲናገር እንደዚህ አለ። ለው አንዘልና

በልብላይ ምንም ነገር ተጽዕኖ ያላሳደረብህ ሰው ሆይ እንኳን አይደለም በአንተ ላይ ቁርአን ተወርዶና ደረቅና ወከዛሊከ እንደዚሁም ጠንካራ በሆነው ተራራ ላይ ብናወርደው ተራራው ምን እንደሚሆን ተመልከትማ ማለት ነው ወይም ደግሞ ለው አንዘላ ሀዘል ቁርአን ለነቢዩም ማድረግ እንችላለን ግልጽ ነው አይደለ ይሄንን በዚህ ልክ ለሁለቱም ይሆናል ለው አንዘላ ሀዘል ቁርአን ማለት ያመን መን ኡንዝለ ለሁሉም ያመን መን ኡንዝለ ዓለይከ አልቁርአን አንተ ቁርአን የተወረደብህ ሰው ሆይ እናም ወለም ይቀይርካ

ምንም አይነት ነገር የሰራው ነገር የለም። ለምን ለምን የሚል ነው። ሚን ኸሽየት ላህ አላህን ከመፍራት የተነሳ ወቴልካ ልአምሳሉ እነዚህም ምሳሌዎች ነድሪ ቡሃ ሊናሲ ለሰው ልጆች እናደርጋቸዋለን ለአለሁም የተፈከሩን እንዲያስተነትኑና እንዲያብላሉ እንዲመከሩ ዘንዳ ይላል አላሁ ሱብሓነሁ ወተዓላ። በሌላም ማንቀጽ አላህ እንደዚህ አለ ወኢዛ ማ ኡንዚለት ሱረቱን የሆነች ምዕራፍ በምትወረድበት ሰዓት አለ ፈሚንሁም አይፈ ሚን ልሙናፊቂን ከመናፍቃኖች ውስጥ የሚል አለ መን የቁሉ የሚል በስላቅና በሱክርያ አዩኩም ዛደቱ ሀዚህ ኢማና ከእናንተ ውስጥ ይች የወረደችው ሱራ ማንኛችሁ ነው ኢማንን የጨመረች የጨመረችለት፣ በል ይባባላሉ በምን በማፌዝና በመሳለቅ ማለት ነው። እነማ ሙናፊቆች ማለት ነው። ወኢዛ ማ ኡንዝለት በምትወረድበት ሰዓት ሱረቱን የሆነች ምዕራፍ በምትወረድበት ሰዓት ፈሚንሁም ከሙናፊቆች ውስጥ አለ መን የቁሉ የሚል አዩኩም ማንኛችሁን ነው ዛደቱ የጨመረችለት ሀዚህ ኢማና ይህች ሱራ። እስኪ ማንኛችሁን ቁርአን ሲወርድ ኢማን ይጨምረልናል ትላላችኋ? እስኪ ማንኛችሁን የጨመረችለት ይባባላሉ፣ ነው በፌዝና በስላቅ ማለት ነው። አላህ ግን እንደዚህ አለ፣ ፍጠመለዚነ እነዛማ አመኑ ያመኑ የሆኑት አካላቶች በአላህ ስብሓነሁ ወተዓላ ያመኑ የሆኑትን አካላቶች ፈዛደቱም ኢማንን ያቺ ሱራ ኢማንን ትጨምርላቸዋለች። ወሁም የስተብሽሩን እነሱም ይደሰታሉ አለ አላሁ ስብሓንሁ ወተዓላ ማለት ነው። አዎ ቁርአን በሚቀራበት ሰዓት ኢማን እየጨመረን የሚሄደው ማለት ነው። ይሄን ያለው ስለዚህ በዚህ ልክ ነው፣ በዚህ ልክ ነው ማለት ነው። ወአመ ለዚነ እነዛኞቹም አለ ፊ ቁሉብህም መረዝ በልቦቻቸው ውስጥ በሽታ የነፍቅና በሽታ የቢድዓ በሽታ የሽርክ በሽታ የጥርጣሬ በሽታ የተሞላባቸውን አካላቶችማ ፈዛደቱም ሪጅሰን ኢላ ሪጅ ሲህም ወይ ያኒ በቆሻሻነታቸው ላይ ቆሻሻነትን ትጨምርላቸዋለች። ቁራን በመጣ ቁጥር እንኳንም ሊመከሩ እየራቁ ነው የሚሄዱት ማለት ነው። ዛን ለሐቀ ስትነግረው ይስተካከላል ተብለው ይስተካከላሉ ተብለው በሚነገርበት ሰዓት በቃ በጣም እየጠሉ እየራቁ ነው የሚሄዱት ማለት ነው። ፈዛደቱም ትጨምርላቸዋለች፣ ሪጅሰን ቆሻሻነትን፣ ርካሽነትን ኢላ ሪጅ ሲህም በቆሻሻነታቸው ላይ ማዕ ሪጅ ሲህም እንደ ማለት ነው። ኢላ ቢማዕና ማዕ ግልጽ ነው አይደለም ከቆሻሻነታቸው ጋር ከርካሽነታቸው ጋር በዛው በርካሽነታቸው ላይ ርካሽነትን ትጨምርላቸዋለች። መጀመሪያ በርካሾች ነበሩ፣ ከዛ ደግሞ ሲመጣ በዛው ላይ ጭቅቅት በጭቅቅት ላይ ማለት ነው። ጭቅቅት ታውቃላቸዋል፣ ይሄ ነው። ወማቱ እንደዚህም ደግሞ ሞቱ። ወሁም ካፊሩን ወከዛሊከ፣ ከሃዲያኖች እንደሆኑ ሞቱ ይላል። ሳይቶብቱ ወደ አላህ ሳይመለሱ። በሌላም አንቀጽ አላህ እንደዚህ አለ፣ ወኡሕየ ኢለይ ወኡሕየ ኢለያ፣ ወደኔ ተወረደ በላቸው ሀዘል ቁርአኑ ይህ ቁርአን ወደ እኔ ተወረደ። ሊኡንዚረኩም ቢህ በሱ እንዳስጠነቅቃችሁ ዘንዳ ወመን በለቀ ለደረሰውም አካል፣ ያኔ እኔ ባልኖርም ወይም ደግሞ ምንድን ነው ማለት ነው? እናንተ እኔን ሰምታችሁ ላደረሳችሁትም ለእነሱ ምን እንዲሆን ማለት ነው? ማስጠንቀቂያ እንዲሆን ማለት ነው። ይሄን ያለው ወኦሕያ ተወረደ፣ ኢለየ ወደ እኔ ተወረደ በላቸው ሀዘል ቁርአኑ፣ ይህ ቁርአን ተወረደ በላቸው። ሊኡንዚረኩም ቢህ በሱ እንዳስጠነቅቃችሁና ወመንበለ የደረሰውንም አካል እንዲመከርበት እንዲጠነቀቅበት ተወረደልኝ በላቸው። ስለዚህ እኔ ያለው ይሄ እንግዲህ ምንድን ነው ማለት ነው። ያኒ መልእክት አስተላላፊ ተጽዕኖ አሳዳሪ እንደሆነ ያኒ ምንድን ነው ግልጽ ነው ማለት ነው። አላህም በሌላ አንቀጽ እንደዚህ አለ፣ ፈላ ቱጢዒ ልካፊሪነ ከሀዲያኖችን እሻ አትበላቸው፣ አትታዝዛቸው። ወጃሂዱሁም ቢ በቁርአን ታገላቸው፣ ጂሃድን ከቢራ ትልቅ የሆነ መታገል ታገላቸው፣ ዳዕዋ አድርግ። ከዛም በኋላ እንደዚህም ደግሞ ምን አድርግ ማለት ነው። ያኒ እንደዚህም ሰበቡን አድረስ። ከዛ በኋላ መቀበል አለመቀበል የእነሱ እጣ ፈንታ ነው ማለት ነው።

መስደር ምንጭ ነው ማለት ነው። አለት ያች ምንጭ ቡዒተ ቢሃ ሙሐመድን ሰለላሁ ዐለይሂ ወሰለም ነቢዩ ዐለይሂ ሰላቱ ወሰላም የተላኩባት የሆነችዋ ምንጭ ነው ማለት ነው። ከቁርኣን ተነስተ ቁርኣንን ለማስተማር ነው ነቢዩ ዐለይሂ ሰላቱ ወሰላም የተላኩት ማለት ነው። ኢለናሲ ካፈተን ወደ ሰው ልጆች በአጠቃላይ የተላኩባት በሆነች የሆነችዋ ሸሪዐተን እስላምያ ምንጭ ነው። ቃለላሁ ተዓላ ለዚህም ሲባል ክብሩ የላቀው ጌታ አላህ አለ። ተባረከለ ያ ጌታ ተባረከ ይላቸዋል ነቢዩን ነዘለ አልፉርቃነ ቁርኣንን ያወረደ የሆነው ጌታ ተባረከ። ዐላ ዐብዲህ በባሪያው ላይ ሊየኩነ ልዓለሚን ነዚራ ለዓለማቶች ምን እንዲሆን ማለት ነው አስጠንቃቂዎች እንዲሆን። ያ ቁርኣን ለዓለማቶች አስጠንቃቂ እንዲሆን፣ ያ መልእክተኛ ለሁሉም ይሆናል ማለት ነው። ተባረከ አልዚ ያ ጌታ ተከበረ፣ ያ ጌታ ተባረከ ማለት ነው አልዚ ነዘለ አልፉርቃነ ቁርኣንን ያወረደ የሆነው ጌታ ዐላ ዐብዲህ በባሪያው ላይ

ወደ አላህ ስብሓነ ወተዓላ መንገድ እንድታወጣቸው አላህ ስብሓነ ወተዓላ ቁርአንን አወረደ። አላህ ያ ጌታ ማለት ነው። የቱ ጌታ? አልዓዚዝና አልሓሚዲ ያለው ግልጽ ነው አይደለ? ይሄ ነው። ለዛ ምን መሆን ይችላል? ወይ ናዕትን ማድረግ እንችላለን፣ ወይም ደግሞ በደል ማድረግ እንችላለን። ኢላ ስራጥ ልዓዚዝ፣ ኢላ ስራጥ ላህ በደል ስናደርገው ግልጽ ነው አይደለ? ናዕት ስናደርገው ደግሞ ኢላ ስራጥ ልዓዚዝ ልሓሚዲ፣ አላህ ያ ምስጉንና እንደዚሁም ደግሞ ምን ማለት ነው? አሸናፊ የሆነው ጌታ አላህ የሆነ ይሄ ናዕት ነው።

አሳማሚና ብርቱ ከሆነ ቅጣት ወዮላቸው ወዮላቸው ይላል። በሁለተኛ ወሱነቱ ነቢይ ሰለላሁ ዐለይሂ ወሰለም የነቢዩ ዐለይሂ ሰላቱ ወሰላም ሐዲት ደግሞ መስደሩ ተሽሪዕን አይባ መስደሩ ምንጭላት ተሽሪዕን አይባ የምን ማለት ነው? የመቅረጽ ነቢዩ ዐለይሂ ሰላቱ ወሰላም መቅረጽ የሚችሉ መደንገግ የሚችሉ የዛም መገኛ ናቸው ማለት ነው። ቁርአን መስደር እንደሆነ ሁሉ የነቢዩም ሱና መስደር ነው ማለት ነው። ይሄን ያለው ወሱነቱ ነቢይ ሰለላሁ ዐለይሂ ወሰለም የነቢዩ ዓለይሂ ሰላቱ ወሰላም ሓዲስ ትላላችሁ መስደሩ ተሽሪዒን አይበን እንደዚሁም በምን ማለት ነው ያኒ በድጋሜ የመደንገግ ና የመቅረጽ ምንጩ ነው ማለት ነው ይህን ያለው አንድን ነገር ለመቅረጽ አንድን ነገር ለመደንገግ የነቢዩ ዓለይሂ ሰላቱ ወሰላምን ሱና መሰረት አድርገን ነው ከዛ ውጭ ሌላ አካል መደንገግና መቅረጽ አይችልም ማለት ነው ይህን ያለው ከማ ቀረረሁ አልቁርአን ቁርአን እንዳጸደቀላቸው ነቢዩን ዓለይሂ ሰላቱ ወሰላም ቃለ ተዓላ አላህም እንደዚህ አለ በተከበረው ቃሉ መን ዩጢዕ ረሱላ

የኔ ያለው ግልጽ ነው አይደል? ወመን ተወላ ማለትም ማለት ነው፣ እምቢ አለ ጀርባ የሰጠ ያፈነገጠ ማለት ነው። ፈማአርሰልና ከአላክንህም አለይህም በእነሱ ላይ ሐፊዘን ጠባቂ አድርገን አላክንህም፣ አንተ ብቻ ዳዋህን አድርግ። ወመን ያዕሲ ላሀ ወረሱላ አላህና መላእክተኛውን የሚሆን እጅል ፈቀድ ለ በእርግጥም ጠመመ ዶላለን ሙቢና ግልጽ የሆነን ጥመት ቁልጫን የሆነን ጥመት በእርግጥም ጠመመ። በሌላም ማንቀጽ አለች የሁሉ ይቅራር ነው። ወማ አታኩም ረሱሉ መላእክተኛ ያመጣላችሁም ፈዝ ያዙት። ወማ ነሃኩም ን መላእክተኛው ከከለከላችሁ ነገር ደግሞ ፈንተሁ ተከልከሉ። ቁርአንዮች የሚባሉ ጉድኖች አሉ። ጣኢፋ ቁርአንን ብቻ ይቀበላሉ። ከዛ ውጪ የምን ሐዲስ ነው የሚሉት። ግን ይህን ቁርአን የት ሊያስገቡት ነው? ወማ አታኩም ረሱሉ ፈሆዙ ተብሏል። ወማናሃኩም ን ፈንተሁ ተብሏል። ይህንን የት ሊያስገቡት ነው? አያስኬዳቸውም። ግልጽ ነው አይደለ? ስለዚህ ነው መጨረሻም፣ ቁል በላቸው ሙሐመድ ኢን ኩንቱም ቱሂቡነላሃ